ችሁ እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለጉንፋንና ለቫይረስ በሽታ የመከላከል አቅማችንን የሚጨምሩ አስር ምርጥ የሆኑ መጠጦችን አዘገጃጀቱን እናም ምን ሰዓት ደግሞ ብትጠጡት ተመራጭ ነው የሚለውን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ለጉንፋን ለቫይረስ ወይም ደግሞ ፍሉን ለመከላከልና በሽታ የመከላከል ስርዓታችንን ለማጠናከር የሚረዱንን አስር ምርጥ መጠጦችን ግብአቶቻቸውን፣ አዘገጃጀታቸውን፣ የምትጠጡበትን መንገድና የጤና ጥቅሞቻቸውን በደንብ እነግራችኋለሁኝ። አንደኛ የዝንጅብል የሎሚ እናም የማር ሻይ ነው። ዝንጅብል የጉሮሮ ህመምን እናም የአፍንጫ መዘጋትን የሚያስታግሱ አንቲ ኢንፍላማቶሪ ውህዶች የሆኑትን ጂንጀሮርስ አሉት። ሎሚ ደግሞ ቫይታሚን ሲን ይሰጣል። ማር ደግሞ ፀረ ባክቴሪያ ባህሪያት አሉት። ታዲያ ለማዘጋጀት የሚያስፈልጋችሁ ግብአቶች አንድ ኢንች ትኩስ ዝንጅብል፣ አንድ ሾር በማንኪያ የሎሚ ጭማቂ አንድ የሻይ ማንኪያ ማርና አንድ ኩባያ ሙቅ ውሃ ነው። አዘገጃጀቱም ውሃውን አፍርታችሁ ዝንጅብሉን ጨምሩት። ለአምስት ደቂቃ ያክል አፍርታችሁ አጥልሉት። ከመጠጣታችሁ በፊት የሎሚ ጭማቂ እናም ማርን ጨምራችሁ መጠጣት ነው። ለመጠጣትም ጠዋትናም ከመተኛታችሁ በፊት በየቀኑ ለብ ያለውን ጠጡ። ጥቅሞቹም የጉሮሮ ህመምን፣ ጉንፋንን እናም ሳልን ይዋጋል። የበሽታ የመከላከል አቅምንና የምግብ መፈጨትንም ያሻሽላል። እንዲሁም የአፍንጫ መዘጋትንም ያጸዳል። ሁለተኛ የእርድ ወተት ነው። በእርድ ውስጥ የሚገኘው ኩርኩሚን ኃይለኛ አንቲኦክሲዳንትና አንቲኢንፍላማቶሪ ውህድ ነው። ኢንፌክሽኖችን ለመዋጋትናም በፍጥነትም ለማገግምም ይረዳል። የሚያስፈልጋችሁ ግብዓቶችም አንድ ኩባያ ወተት የከብት ወተት ወይም ደግሞ በእጽዋት ላይ የተመሰረተ፣ ግማሽ የሻይ ማንኪያ የእርድ ዱቄት፣ አንድ ቁንጥጫ ቁንዶ በርበሬ፣ በተሻለ እንዲዋሃድ ግማሽ የሻይ ማንኪያ ማር። አዘገጃጀቱም ወተቱን አፍሉት፣ ከዛም እርድና ቁንዶ በርበሬውን አንድ ላይ አዋሃዱ። ለሶስት ደቂቃዎች ያክል ካፈላችሁ በኋላ በማር አጣፍጣችሁ መጠጣት ነው። ለመጠጣትም በጉንፋን እናም በፍሉ ወቅት እንዲሁም በማንኛውም ጊዜ በየቀኑ ከመተኛታችሁ በፊት ለብ አድርጋችሁ መጠጣት። ጥቅሞቹም የበሽታ የመከላከል ስርዓትን ያጠናክራል። የጉሮሮ እናም የሰውነት ህመምንም ያስታግሳል። የእንቅልፍ ጥራትን እናም ማገገምንም ያሻሽላል። ሶስተኛ አረንጓዴ ሻይ ከሎሚና ከማር ጋር ነው። አረንጓዴ ሻይ ቫይረሶችን ባክቴሪያዎችን የሚዋጉ በካቴቺንስ የበለጸገ ነው። ሎሚ እና ማር ደግሞ ቫይታሚን ሲ እናም ጸረ ባክቴሪያ ውጤቶችንም ይጨምራሉ። የሚያስፈልጋችሁ ግብአቶችም አንድ የአረንጓዴ ሻይ ከረጢት ወይም ደግሞ አንድ የሻይ ማንኪያ የአረንጓዴ ሻይ ቅጠሎች፣ አንድ ኩባያ ሙቅ ውሃ፣ ግማሽ የሎሚ ጭማቂ እና አንድ የሻይ ማንኪያ ማር ያስፈልጋቸዋል። አዘገጃጀቱም አረንጓዴ ሻይን በሙቅ ውሃ ውስጥ ከሶስት እስከ አምስት ደቂቃዎች አፍሉት። ትንሽ ከቀዘቀዘ በኋላ ሎሚ እና ማርን ጨምሩ። እንዴት መጠጣት ትችላላችሁ? በየቀኑ ከአንድ እስከ ሁለት ኩባያ ጠዋት ወይም ደግሞ ከሰዓት በኋላ መጠጣት ነው። ጥቅሞቹም የበሽታ መከላከል ስርዓትን ያጠናክራል፣ መርዞችን ያጥባል፣ እንዲሁም ብግነትንና የጉሮሮ ህመምንም ይቀንሳል። አራተኛ፣ የሲትረስ ፍራፍሬዎች የቫይታሚን ጁስ ነው። ሲትረስ ፍራፍሬዎች ለበሽታ የመከላከል ሴል ምርት አስፈላጊ በሆነው በቫይታሚን ሲ የተሞሉ ናቸው ግብዓቶቹም አንድ ብርቱካን ግማሽ ግሬፕ ፍሩትስ ግማሽ ሎሚ እና አንድ ሻይ ማንኪያ ማር ያስፈልጋቸዋል አዘገጃጀቱም ሁሉንም ጭማቂዎችን ጨምቃችሁ በደንብ አዋህዱ ማር ጨምራችሁ አዋህዳችሁ መጠጣት ነው ለመጠጣት ጠዋት በባዶ ሆድ ትኩስ አድርጋችሁ መጠጣት ነው ጥቅሞቹም የቫይታሚን ሲ መጠንን ይጨምራል፣ ድካምንና ኢንፌክሽኖችን ይዋጋል፣ እንዲሁም ቆዳንና የበሽታ መከላከል ሴሎችንም ጤናማ ያደርጋል። አምስተኛ የእጽዋት ካዳ ወይም ደግሞ ኸርባል ካዳ የምንለው ይህ አዩርቬዲክ ኢሚዩኒቲ ድሪንክ ነው። ጉንፋን እናም ፍሉን ለመከላከል የቫይረስ መከላከያ እናም ፀረ ባክቴሪያ እጽዋትን የሚያቀናጅ ጥንታዊ የህንድ መድኃኒት መጠጥ ነው። ይህንን ለማዘጋጀት የሚያስፈልጋችሁ ግብአቶች ሁለት ኩባያ ውሃ፣ አንድ ኢንች ዝንጅብል፣ ከሦስት እስከ አራት የቆንዶ በርበሬ ፍሬዎች ያስፈልጋቸዋል። ከሦስት እስከ አራት የቱልሲ ቅጠሎች፣ ግማሽ የሻይ ማንኪያ እርድና አንድ የሻይ ማንኪያ ማር ያስፈልጋቸዋል። አዘገጃጀቱም ግብአቶቹን ከማር በስተቀር ውሃው በግማሽ እስኪቀንስ ድረስ አፍሉት፣ ከዛም አጥላችሁ ማር ጨምሩበትና መጠጣት ነው። ለመጠጣት ደግሞ ጠዋት ወይም ደግሞ ምሽት ላይ በየቀኑ ለብ ያለውን መጠጣት ነው። ጥቅሞቹም ሳልን እናም የአፍንጫ መዘጋትን ያስታግሳል። የሳምባ እናም የጉሮሮ ጤናንም ያሻሽላል። በተፈጥሮ በሽታ የመከላከል አቅምንም ያጠናክራል። ስድስተኛ የነጭ ሽንኩርት ሻት ነው መጠጥ ማለት ነው። ነጭ ሽንኩርት ባክቴሪያዎችን፣ ቫይረሶችን እናም ብግነትን የሚዋጋ ኃይለኛ ውህድ የሆነውን አሊሲንን ይዟል። የነጭ ሽንኩርት መጠጥን ታዲያ ለማዘጋጀት የሚያስፈልጋችሁ ግብአቶች፣ አንድ ጥሬ የነጭ ሽንኩርት የደቀቀ ነጭ ሽንኩርት ያስፈልጋቸዋል። አንድ የሻይ ማንኪያ የሎሚ ጭማቂ፣ አንድ የሻይ ማንኪያ ማርና ግማሽ ኩባያ ሙቁሃ። አዘገጃጀቱም ሁሉንም ግብአቶቹን በደንብ አዋህዱት። ካዘጋጃችሁ በኋላ ወዲያውኑ ጠጡ። ለመጠጣትም ጠዋት ከቁርስ በፊት በየቀኑ አንድ ጊዜ ውሰዱት። ጥቅሞቹም ኢንፌክሽኖችንና የፍሉ ቫይረሶችን ይዋጋል፣ ብግነትን ይቀንሳል፣ የደም ዝውውርን እናም የሰውነት መርዞች ማጽዳትንም ያሻሽላል። ሰባተኛ የቱልሲ ሻይ ነው፣ ሆሊባስል የምንለው ማለት ነው። የቱልሲ ቅጠሎች የመተንፈሻ አካላት ኢንፌክሽኖችን የሚከላከሉ ጸረ ተዋሲያን እናም ጸረ ቫይረስ ባህሪያትም አሏቸው። የሚያስፈልጋችሁ ግብአቶች ከአራት እስከ አምስት የቱልሲ ቅጠሎች፣ አንድ ኩባያ ውሃ፣ ግማሽ የሻይ ማንኪያ ማር። አዘገጃጀቱም የቱልሲ ቅጠሎቹን በውሃ ውስጥ ለአምስት ደቂቃ ያክል አፍሏቸው፣ አጥልላችሁ ማር ጨምራችሁ መጠጣት ነው። ለመጠጣትም በየቀኑ ከአንድ እስከ ሁለት ጊዜ ለብ አድርጋችሁ መጠጣት ነው። ጥቅሞቹም የጉሮሮ ህመምናም ሳልን ያስታግሳል፣ ጭንቀትን ይቀንሳልናም የበሽታ የመከላከል አቅምንም ያጠናክራል። አክታንና የአፍንጫ መዘጋትንም ያጸዳል። ስምንተኛ አፕል ሳይደር ቪኒጋር መርዝ ማጽጃ መጠጥ ነው። አፕል ሳይደር ቪኒጋር ለበሽታ መከላከያ ቁልፍ አካል የሆነውን የአንጀት ጤናን የሚያሻሽሉ ፕሮ ባዮቲክስ ናም ኤንዛይሞችን ይዟል። የሚያስፈልጋችሁ ግብአቶችም አንድ የሾርባ ማንኪያ አፕል ሳይደር ቪኒጋር፣ አንድ የሻይ ማንኪያ ማርና አንድ ኩባያ ሙቅ ውሃ ነው። እንደ አማራጭ ትንሽ ቀረፋ መጨመር ትችላላችሁ። አዘገጃጀቱም ሁሉንም ግብዓቶችን አንድ ላይ መቀላቀል ወይም ደግሞ ማዋሃድ ነው በብርጭቆ ውስጥ ከዛም በደንብ አዋሃዱት። ከዛ መጠጣት ነው። ለመጠጣትም ጠዋት ከምግብ በፊት በየቀኑ አንድ ጊዜ መጠጣት። ጥቅሞቹም የአንጀት ባክቴሪያን ሚዛንን ይጠብቃል፣ ሰውነትን ከመርዝ ያጸዳል፣ የበሽታ መከላከያንም ያጠናክራል። ታዲያ አፕል ሳይደር ቪኔጋርን በምትጠጡበት ጊዜ ምናልባትም ጥርሳችሁ ላይ ችግር እንዳይፈጥር በስትሮ ብትጠጡ የተሻለ ነው። ዘጠነኛ የስፒናች እና የአረንጓዴ እስሙዚ ነው። ሰውነታችን ኢንፌክሽኖችን እንዲዋጋ የሚረዱ በቫይታሚን ኤ፣ ሲ እና ኢ እንዲሁም በአንቲኦክሲዳንቶች የበለጸገ ነው። ለማዘጋጀት የሚያስፈልጋችሁ ግብዓቶች አንድ ኩባያ ስፒናች፣ ግማሽ ሙዝ፣ ግማሽ ፖም ወይም ደግሞ አፕል አንድ የሻይ ማንኪያ ቺያሲድስ እና አንድ ኩባያ ውሃ ወይም ደግሞ የኮኮናት ውሃ ነው። አዘገጃጀቱም ሁሉንም ግብዓቶች ለስላሳ እስኪሆኑ ድረስ መፍጨት ወይም ደግሞ ብሌንድ ማድረግ ነው። ከዛ መጠጣት ነው። ለመጠጣት ደግሞ ጠዋት ከቁርስ በኋላ ትኩስ አድርጋችሁ መጠጣት ነው። ጥቅሞቹም የቫይታሚን እናም የማዕድን መጠንን ይጨምራል። አጠቃላይ የበሽታ መከላከያ ጥንካሬንም ያሻሽላል። ኃይልን እናም መርዝ የማጽዳት ሂደትንም ያበረታታል። ታዲያ ጠዋት ላይ ትኩስ አድግታችሁ መጠጣት ነው ስል አሞቃችሁ ማለት አይደለም፣ ትኩስ ጁስን ሰርታችሁ መጠጣት ማለት ነው። አስረኛ የዝንጅብልና የእርድ የሎሚ መጠጥ ነው። ይህ መጠጥ ጠንካራ አንቲ ኢንፍላማቶሪ እና ጸረ ቫይረስ የሆኑትን የእርድና የዝንጅብል ኃይልን ያጣምራል። የሚያስፈልጋችሁ ግብዓቶቹም አንድ ኢንች ዝንጅብል ትንሽ መጠን ማለት ነው፣ ግማሽ ጣት የምታክል ግማሽ የሻይ ማንኪያ እርድ፣ ግማሽ የሎሚ ጭማቂና፣ ትንሽ ቁንዶ በርበሬ እንዲሁም ግማሽ ኩባያ ሙቅ ውሃ ነው። አዘገጃጀቱም ሁሉንም ግብዓቶች አዋሃዱ ወይም ደግሞ ፈጭታችሁ ቀላቅሉት፣ አጥላችሁ ከዛም መጠጣት ነው። ወዲያውኑ ለመጠጣትም ጠዋት ወይም ደግሞ ቀን መሀል ላይ በየቀኑ አንድ ጊዜ መጠጣት ጥቅሞቹም ነጭ የደም ሴል እንቅስቃሴን ያጠናክራል። ጉንፋን እና ምሳልን ይቀንሳል። ሰውነትን ከቫይረስ ኢንፌክሽኖችም ይከላከላል። ታዲያ የበሽታ መከላከል አቅምን የሚጨምሩ እነዚህን መጠጦችን ለመጠጣት የተሻለው ጊዜ ጠዋት ላይ በባዶ ሆድ፣ አፕል ሳይደር ቪኒጋር፣ የሲትረስ ጭማቂ ወይም ደግሞ የነጭ ሽንኩርትን መጠጥን መጠጣት ትችላላችሁ። የጠዋት አጋማሽ ወይም ደግሞ የከሰዓት አጋማሽ ምሽት ላይ አካባቢ ጠዋት አጋማሽ ማለት ከምሳ በፊትና ማታ ደግሞ መክሰስ አካባቢ ደግሞ የዝንጅብል ሻይ፣ የቱርሲ ሻይና አረንጓዴ ሻይ ወይም ደግሞ ካዳን መጠጣት ትችላላችሁ። ማታ ከመተኛታችሁ በፊት ደግሞ የእርድ ወተት ወይም ደግሞ የእጽዋት ሻይ ለጥርቅ እረፍት እናም ማገገም ይጠቅማችኋል ይህንን መጠጣት ትችላላችሁ። ስለዚህ እነዚህን መጠጦችን አዘውትራችሁ የምትጠጡ ከሆነ ጉንፋን ቫይረስና በፍሉ የመያዝ እድላችሁ 100% ይቀንሳል፣ ማለት ነው። በሽታ የመከላከል አቅማችሁ በጣም ከፍተኛ ይሆናል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። እናንተም እንደተማራችሁበት ሌሎችም እንዲማሩበት በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን መልካም ጊዜ፣ መልካም ቆይታ። ቻው ቻው።